ዐቃቤ ሕጎችን ጨምሮ ለሌላ ሰራተኞች ከፍተኛ የተባለ የደመወዝ ጭማሪ ተደረገ። ሰላም፣ የቻናላችን ቤተሰቦች መረጃችንን ከመጀመራችን በፊት ቻናሉን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ወደ ዛሬው መረጃችን ስናልፍ የፍትህ ሚኒስቴር ከጥር 1 ቀን 2017 ጀምሮ ለሰራተኞቹ የደመወዝ እና የጥቅማጥቅም ማሻሻያ ማድረጉን አስታውቋል። ይህ የደመወዝ ማሻሻያ የሶስት ወር ባክ ፔይመንት ማለትም ከጥር ወር ጀምሮ የካቲትና መጋቢት ወርን ጨምሮ የሶስት ወር ባክ ፔመንት በመጋቢት ወይም በሚያዝያ ወር እንደሚከፍል ታውቋል። ይህ የደሞዝ ማሻሻያ የፍትህ ስርዓቱን ለማሻሻል እና የህዝቡን ተጠቃሚነት ለማሳደግ ያለመ ነው ተብሏል። ለጠቅላይ አቃቤ ህግ፣ ምክትል ጠቅላይ አቃቤ ህግ፣ ረዳት ጠቅላይ አቃቤ ህግ ምክትል ረዳት ጠቅላይ አቃቢ ህግ የተደረገው የደሞዝ ጭማሪ 35% የደሞዝ ጭማሪ፣ 240 ብር የመኖሪያ ቤት አበል፣ 11 ብር የትራንስፖርት አበል ጭማሪ መደረጉ ተገልጿል። እነዚህ ከላይ የተገለጹት ከፍተኛ የፌዴራል እና የክልል አቃቢ ህግ ቢሮ አመራሮች ናቸው ማለት ነው። በተጨማሪም ለከፍተኛ አቃቢ ህግና አቃቢ ህግ ደረጃ አንድ ሁለት እና ሶስት የደሞዝ ጭማሪና የተለያየ ጥቅማ ጥቅም ጭማሪ ተደርጓል። በአሁኑ ሰዓት አቃቤ ህጎች በደሞዝ ማነስ ምክንያት በከፍተኛ መጠን ስራቸውን እየለቀቁ አብዛኞቹ ወደ ጥብቅና አገልግሎት ማለትም በግልና በቡድን በመደራጀት የጥብቅና ቢሮዎችን በመክፈት አንዳንዶቹ ደግሞ ወደ ዳኝነት አገልግሎት እየገቡ የአቃቤ ህግ ቁጥር በጣም እየቀነሰ መጥቷል። ይህ ከፍተኛ የተባለው የደሞዝ ጭማሪ የሰራተኛ ፍልሰትን በትንሹም ቢሆን ሊያስታግስ እንደሚችል ተገልጿል። ከነበረው ደሞዝ ማለትም ቀድሞ ከነበረው የዐቃቤ ሕጎች ደሞዝ እና ከፐብሊክ ሰርቪስ ሰራተኞች አንጻር ግን የተሻለ ጭማሪ ነው። ለዛሬ የያዝነው መረጃ ይህን ይመስላል። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሆኑ። በሌላ ትኩስና ጠቃሚ መረጃ እስክንገናኝ ሰላም ቆዩን።